ልብን የሚያርደው የቶማስ ሳንካራ ባለቤት ደብዳቤ ለትራኦሬ፣ ድብቁ የመፈንቅለ መንግስት ሴራ ተጋለጠ። ልብን የሚያርደው ሰብአዊ ሰውነት ያለውን የሰው ልጅ በሙሉ በተለይም የአፍሪካውያን ልብ ቀጥ ያደረገው የቶማስ ሳንካራ ባለቤት ደብዳቤ ለትራኦሬ ደርሷል። ብዙዎች ያስለቀሰው የዚያ ብርሃን ሆኖ የከሰመው ለቡርኪና ፋሶ ጥላ ሆኖ እንደ ሰም የቀለጠው አፍሪካዊ ቼጎቬራ እየተባለ የሚሞካሸው የቶማስ ሳንካራ ባለቤት የሆነችው ማርያም ሳንካራ፣ ያ ብቅ ብሎ የከሰመው ብቻውን ሆኖ እልፍ የነበረው ባለቤቷ ቶማስ ሳንካራ ከሞተ ከ37 ዓመታት በኋላ የሁሉንም አፍሪካውያን ልብ ያቀለጠ በቁጭትና በልህ ያብከነከነ እንደ የእሳት ረመጥ የብዙዎችን ልብ ያቃጠለ ደብዳቤ ጽፋለች። ለመሆኑ ይህ የማርያም ሳንካራ ደብዳቤ ምን ይላል? ይህንን ጉዳይ የምንዳስስ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ቦግ ብሎ እየጠፋ ማብራት ሳይጀምር እየከሰመው የአፍሪካ ኮከብ ተስፈኛ ባለህልም አፍሪካዊ ቺጎቬራ እየተባለ የሚወደሰው የቡርኪና ፋሶ አብዮታዊ መሪ ባለቤቷ ከተገደለ ከ37 ዓመታት በኋላ ማርያም ሳንካራ የሟች ባለቤቷ የቶማስ ሳንካራ ፎቶ እያየች በአንድ አገር ልብ ውስጥ የሚያስተጋባ ደብዳቤ ይዛ ከባሏ ጠረጴዛ ፊት ለፊት ተቀምጣለች። ከተገደለ ከ37 ዓመታት በኋላ የሌሉበት ስቃይ የበረታ ቢሆንም ዛሬ ጧት የማርያም እጇ በተለየ ስሜት ተንቀጠቀጠች። በአንድ አገር ልብ ውስጥ የሚያስተጋባ ደብዳቤ ለመጻፍ ተነሳች። ቶማስ ሳንካራ ምድር ላይ ለ37 ዓመታት ብቻ የተራመደ ነገር ግን በማበል የማይጠፋ ዱካ አሳርፎ ያለፈ የዘመናችን አፍሪካዊ አብዮተኛ ነው። ለመጻፍ ያነሳሳትም በሳምንቱ መጀመሪያ ላይ የቡርኪና ፋሶ ወጣትና ታላቅ ስልጣን ላይ ያለው መሪ ካፒቴን ኢብራሂም ትራውሬ በከተማው መሀል የቶማስ ሳንካራ የናስ ምስል ማሳየቱን፣ በቤቷ ብቻዋን ሆና ዝግጅቱን የተከታተለችው ማርያም ዝግጅቱ ብዙ ትዝታዎቿንና ተስፋን የቀሰቀሰባት ማርያም አሁን ከ ብዙ አስርት ዓመታት ዝምታና ግዞት በኋላ ለካፕቴን ትራውሬ ለመጻፍ ወሰነች የምስጋና የማስጠንቀቂያና የተስፋ መልእክቱን እንዲህ ስትል ጀመረችው ውድ ካፕቴን ትራውሬ ለቶማስ ስለሰራህለት ሐውልት ሰማለቀስኩኝ ከሀዘን የተነሳ ሳይሆን በደስታ ላደረግከው በሙሉ የሚጨምረው ቃል የለኝም ቃላቷ ከልብ የመነጨ ቢሆንም በፍቅርና በመጥፋት ጥላ ውስጥ ያሳለፈውን የህይወት ዘመን ተናግራለች እንዲህ ስትል ለዓመታት ያለፈችበትን እጅግ አስከፊ ገጽታ ማርያም ሳንካራ ገልጻለች። በገዛ ሀገሯ እንደማይታዩ መናፍስት የመሆን ያክል ተሰምቷት ነበር። እንደ አውሮፓውያን አቆጣጠር በ1987 ሳንካራ ከተገደለ በኋላ ስሙ ከህዝብ ቦታ ተሰርዟል፣ መጻፎቹ ተቃጥሏል። እናም ቡርኪና ፋሶ ፍትሃዊና ቀና የሆነች ሀገር የመመስረት ራዩ ስልጣኑ በተቆጣጠሩት ሰዎች ሞኝነት ከስሙ ቀርቷል። የተከተለው ገዢ አካል የቶማስ ሳንካራን አስክሬን ለመቅበር ብቻ ሳይሆን ውርሱንም ለመቅበር ሞክሯል። ነገር ግን ካፒቴን ትራኦሬ ሀውልቱን ማሰራቱ ይቺ በገዛ ሀገሯ እንደ መናፍስ ተቆጥራ የነበረችውን ማርያም ሳንካራ የባለቤቷን ትውስታ ከጥላ ውስጥ አውጥታ በብርሃን ውስጥ እንዳስቀመጠችው በደብዳቤ ላይ ጽፋለች። በብቸኝነት ንጋት ላይ ወደ ሐውልቱ ሄደች። መዳፏን በብርና በነሐስ የተሰራው የባለቤቷ ቶማስ ሳንካራ ሐውልት ላይ እንዴት እንደጫነችና ላፍታ ያህል ቶማስን እንደገና የነካች ያህል እንደተሰማት ገልጻለች። ለድሆች ስለተዋጋው ሰው ለማጓጉተው ልጆች በዙሪያ ተሰበሰቡ። ሳንካራ ከሞት አስርት ዓመታት በኋላ የተወለደው አንድ ወጣት ልጅ አቅፎ እንደሱ መሆን እፈልጋለሁ ሲል ተናግሯል። የማርያም ደብዳቤ ለቶማስ ክብር ብቻ ሳይሆን የጋራ ህይወታቸው መስኮት ነበር። እንደ ኤውሮፓውያኑ አቆጣጠር በ1983 በድርቅ ወቅት እሱን እንዳገኘችው ታስታውሳለች። እሱ ወጣት የጦር ካፒቴን እያለ ሙስናን ለመቃወም የመንደር ነዋሪዎችን ሲያሰባስብ፣ እሷ ደግሞ ተማሪዎቿን የነገ ተስፋ እንዲኖራቸው ለማድረግ የምትታገል አስተማሪ ነበረች። ሰርጋቸው ቀለል ያለ ነበር። የሾላ ገንፎ ነበር በሰርጋቸው ቀን ያቀረቡት። እናም እያን ቀን ሀገሪቱ የተሻለች ሀገር ለማድረግና ለመታገል ቃል ገቡ። ቶማስ ሳንካራ የሀገሪቱ ፕሬዚዳንት እንደሆነ የሀገሩን ስያሜ ቡርኪና ፋሶ ሲል ቀይሯታል። የቅኖች ምድር እንደማለት ነው። የመንግስት የቅንቶት መኪናዎችን ሽጧል፣ ለሚሊዮኖች ክትባት ሰጥቷል፣ ዛፎችን ተክሏል፣ እናም የሴቶችን ትምህርት አበረታቷል። በቤት ውስጥ ከማርያም ጋር በረንዳ ላይ ቁጭ ብለው ፍልስፍናና ሙዚቃ ሲከራከሩ ምንም ልጅ የማይመገብበት የወደፊት ህልም እያለመ አፍቃሪ አባትና ባል ነበር። ነገር ግን አብዮቱ ከእርሱ ጋር በጥቅምት 15 1987 ሞተ። በዚያ ምሽት ወታደሮች ቤታቸው ወረሩ የተኩስ እርምታ በቶማስ ሳንካራ ላይ ከፈቱ። ማርያም ልጆቻቸውን ከለል አድርጋለች። በማግስቱ ጠዋት የቶማስ አስክሬም በግቢ ውስጥ በጥይት ሰውነቱ ተበሳስቶ ተገኘ። ገዢ አካል አደጋ ብሎ ጠራው። ልብ በሉ ታሪኩ የተጻፈው ራዩን በሚፈሩ ሰዎች ነው። እንደገና የተወለድከው የቶማስ ሳንካራ ውርስ አንተ ኢብራሂም ትራኦሬ ህልምህ ርቆኖ ሳለህ ጥንቃቄ ግን ይቀራል ብለዋለች። ማርያም ደብዳቤዋ ላይ ለአመታት መደበቋን ጓደኞቿ በሙሉ ከእሷን ደራቁ። በአባታቸው አሰቃቂ ግድያ ምክንያት እየተሰቃዩ ስላደጉት የሚያደርጉት ልጆቻ፣ ገልጻለች። ሆኖም አዲሱ የመታሰቢያ ሀውልት ለቤተሰቧና ለሀገሯ ተስፋ እንዲሰጥ እንዳደረገ ጽፋለች። ሴቶች አሁን በአመስጋኝነት ሀውልቱ ስር የወፍጮ ጥቅሎችን ትተዋል። መምህራን የሳንካራ ንግግሮች ለማንበብ ተማሪዎችን ወደ ሀውልቱ ያመጧቸዋል። የድሮ ወታደሮች ወታደራዊ ሰላምታ ይሰጡታል። እናም ወጣቶች የእሱ ምስል የታተመበትን ቲሸርት ለብሰው ሳንካራ ህያው ነው የሚል አዋጅ ይናገራሉ። ማርያም ግን ለማመስገን ብቻ አልጻፈችም። ካፒቴን ትራውሬን ባለቤቱ የገደሉት እባቦች አሁንም በሳሩ ውስጥ ተንጠል ተጠልጥሏል ስትል አስጠንቀቃለች። ዛሬ ከዩኒፎርም ይልቅ ሱፍ ለብሰው በአዲስ መንገድ ስልጣንህን ለመንጠቅ ይዳዳሉ። አንተም እንደ ሳንካራ ታላቅ አብዮተኛ ነህ። ሴቶች ማንበብና መጻፍ የሚማሩበት ምቹ ሁኔታ መፍጠር፣ እናቶች በወሊድ ምክንያት ከሞት የሚተርፉበት ክሊኒኮች መገንባት፣ ገበሬዎች መሬታቸው አርሰው ከራሳቸው አልፎ ለህዝብ የሚተርፉበት መንገድ ማመቻቸት ወንጀል ሆኗል እና ተጠንቀቅ ስትል ትራውሬን በደብዳቤዋ ላይ ያሳሰበችው። እናም ያን ከነፍስ ጋር የሚዋሃድ ደብዳቤዋን በቶማስ የልጅነት ታሪክ ቋጨችው። አንበጣ መንደሩን ወረረ ጊዜ አባቱ መሰብሰብ ጀምር አንበጣም ምግብ ነው አለው። ረሃብ ውሸታም እንደሆነና ማሸነፍ እንደሚቻል ብዙ ጊዜ መፍትሄዎች በራሳችን እጅ እንደሚገኙ ገብቶታል። ካፒቴን አለምኛ ድሆች፣ ደካሞችና የተረሳን መሆናችንን በምትነግረን ጊዜ ላይ አንበጣ እንዴት እንደሚጠበስ ለቡርኪና ፋሶ አሳይቷል። መስታዋት አንስተህ ጥንካሬን ተመልከት ስትል የቡርኪና ፋሶ ወጣት ልብ አጀግነዋል። ከሶስት ቀናት በኋላ ካፒቴን ትራውሬ ብቻውን ከሀውልቱ ፊት ቆመ። የማርያም ደብዳቤ በእጁ ነው። ከተማው በዙሪያው ጮኸች። እሱ ግን ሐሳቡ ጠፋ። እምባዋ የወረደበትን የቆሻሻውን ቀለም እያፈላለገ ነው። ለትምህርት ወጪዋ ኦቾሎኒ የምትሸጥ የገዛናቱንና በልጅነቱ ያነሳሳውን የሳንካራ ታሪክ አስታውሳን የጻፈችለት። በዚያ ምሽት ትራውሬ እንዲህ ሲል ጽፎ ነበር። እመቤቴ ሳንካራ፣ ደብዳቤሽ በረሃውን አልፎ አገኘኝ። እኔ ቶማስ ሳንካራን አይደለሁም፣ ብሩህነትና ድፍረቱ ይጎለኛል። እኔ ወታደር ነኝ። ፕሬዚዳንት ቶማስ ሳንካራ ደሞዙን ወላጅ አልባ ለሆኑ ልጆች የሰጠበትን ቡርኪናፋሶን ታላቅ አገር ለማድረግ የለፋበትን ታሪክ ታሪክ እየሰማሁን ያደጉት ንግግሮችሽና ቃላቶችሽ ልክ እንደ ካርታ ትላንት ከዛሬ የሚያሳዩ ናቸው። እኔ ቶማስ ሳንካራን የማከብረው ሐውልት በመስራት ብቻ ሳይሆን የጀመረውን ህልሙን በማድረግ ጭምር ነው። ቶማስ የጀመረውን የመስኖ ፕሮጀክት ለማጠናቀቅና በዝናብ ወቅት የሴቶችን ትምህርት ቤቶች ጣሪያ ለመጠገን ቃል እገባለሁ። ትዝታውን እንድጠብቅ ጠይቀሽኛል እና በተሻለ መንገድ ያንን አደርጋለሁ። እሱ ለዘላለም የሚታወስ ጀግና ነው እና ሁሉም ያከብሩታል። አዲሱ ትውልድ ማለዳ ጀንበር ስትወጣ በጠዋቱ ሰራተኞች፣ ተማሪዎችና ገበሬዎች ከሀውልቱ አጠገብ ያሉትን መንገዶች ሲያስተካክሉ ተመለከትኩ። ፋጢማ የምትባል አንዲት ሴት ይህን ሲያደርጉ ቆም ብላ ትመለከታለች። በቦርሳ ውስጥ ቶማስ ሳንካራ ይናገራል የሚል የተቀዳ ቅጅ ይዛ ነበር። መሐንዲስ የመሆን ህልም አላት እና እስካሁን ባታውቆም አንድ ቀን የቡርኪና ፋሶን የመጀመሪያ በፀሐይ ኃይል የሚሰራ ሆስፒታል ዲዛይን ታደርጋለች። ከእሷ በላይ የሳንካራ የነሐስ ሐውልት ወደ አድማሱ ነገን ወደሚያመለክተው አቅጣጫ ጠቁሟል። የሚል ደብዳቤ ነው የጻፈላት የኢብራሂም ትራውሬን የመልስ ደብዳቤ እያነበበች የሆነ ቦታ ላይ ማርያም ሳንካራ እሷና ቶማስ የዘሩትን የተስፋ ዘር በመጨረሻ ማበብ መጀመሩን እያወቀች ፈገግ አለች። ደብዳቤው ተጠናቀቀ። የቶማስ ሳንካራ ህልምና የኢብራሂም ትራውሪያ ቤተኝነት ግን ገና አላበቃም። ቶማስ ሳንካራ ሞቶም አሸንፏል። ምክንያቱም ኢብራሂም ትራውሬ ህልሙን አስቀጥሎለታል። ለምዕራባውያን ሀያላን ሀገራት ጫና ፍጹም ሳይንበረከክ በታደመባቸው አለም አቀፋዊና አፍሪካዊ ስብሰባዎች ላይ ሁሉ አለምን በማን አለብኝነት ሲመዘብ ብሩ ከነበሩ ሀገራት መሪዎች ጋር ጉሮሮ ለጉሮሮ ሲተናነቅ ያሳለፈ ለጥቁር ህዝቦችና በደል ላጎበጣቸው ምንዱባን ልሳን ሆኖ ያለፈ አለም ከማይረሳቸው አቤተኞች መካከል ጎልቶ የሚታወስ አፍሪካዊ እንቁ ነው። የራስን የተፈጥሮ ሀብት በራስ ጉልበት ማልማት በሚለው የሀገሩን ህዝብ ባነቃቃ ዘመቻ ያስመዘገባቸው አስደናቂ ድሎች አፍሪካ የራሷን ተፈጥሯዊ እድገት እንድታድግ ለማይፈልጉት ምዕራባውያን ሀገራት እንደ ስጋት እንዲቆጠር አድርጎት ነበር። ድሎት የማያሸንፈው ቆፍጣና ወጣት ወደ ፕሬዚዳንትነት ከመጣ ጊዜ አንስቶ የቅንጦት ኑሮን ኖሮ አያውቅም ነበር። ከህዝብ ጋር የዩኒፎርሙን እጅጌ ከፍ አድርጎ ሲሚንቶ የሚያቦካ፣ አካፋና ዶማ አንስቶ ጥቁር ላብ በግንባሩ እስኪንዣቀዣቅ ድረስ ሰርቶ የሚያሰራ ድሆች ያለልኬት የሚሳሱለት መሪ ነበር። አካሄዱ ባስፈራቸው ምዕራባውያን መሪዎችና ስልጣን ባናወዛቸው የቅርብ ጓዶቹ በአጭር ቢቀጭም ተራማጅ ሀሳቦችና ያስመዘገባቸው ተጨባጭ ለውጦች ዛሬም ድረስ ስሙ ተደጋግሞ እንዲነሳ አስችሎታል። አሁን ደግሞ ቡርኪና ፋሶ የእሱ ምትክ የሆነውን ኢብራሂም ትራውሬን ወልዳ ወደፊት አምጥተዋል ተገኝታለች። የቡርኪና ፋሶ የደህንነት ሚኒስቴር ሀገሪቱ ዳግም ሙሉ ለሙሉ ለመቆጣጠርና የትራኦሬ መንግስት ለማስወገድ ከባድ ዝግጅት እንደተደረገ መረጃው ደርሶኛል ብሏል። ሰውየው ደግሞ እንዲህ ይላል፤ የምዕራባውያኑ ቀመርና ፍላጎት እናውቀዋለን። በተፈጥሮ ሀብት የበለጸገ ሀገር እያለሙ የተራበውና ስራ ያጣው ወጣት ኃይላችን ባህር እያቋረጠ ለመሰደድ ሲሞክር የሚያልቀው አልቆ የተረፈው ወደ እነሱ ሀገር በመግባት ጉልበቱን በርካሽ ለመሸጥና የእነሱን ፍርፋሪ ለመቀላወጥ ይገደዳል። ከእንግዲህ ይህ የዘውትር ተግባራቸው ሊሳካ የሚችለው እኛ ከተዘናጋን ብቻ ነው። ነጻነታችንን ሌሎችን ለምንን አይደለም እጃችን ያስገባ ነው፣ መቼም ቢሆን ከጭብጣችንም አይወጣም። መዘናጋት አያስፈልግም። በእኛ በኩል ጥርጣሬ አይግባችሁ። መዘናጋት አይደለም የረፍት ቀን የሚባል የለንም። በቀን 24 ሰዓት በሳምንት 7 ቀን የምንሰራው ማንኛውም የመንግስት ሰራተኛም እንደዛው ነው። ወታደሮቻችን ያለ ረፍት ኃላፊነታቸውን እየተወጡ እኛ ረፍት የሚያምረን ማን ስለሆንን ነው? በምንና ለምን ከነሱ እንለያለን? ስለዚህ ያለ ረፍት እየሰራን ቡርኪና ፋሶን ዳግም እንገነባለን ማንም እንዳሻ ማይጠመዘዛት ረሃብ የሌለባት ታላቋን ቡርኪናፋሶን እንገነባለን ሲሉ ተናግሯል አፍሪካ ሆይ እንዲህ ያለ ልጅ በየቤትሽ ይወለድ የሚለምኑሽ እንጂ የምትለምኝበት ዘመን ያብቃያልን ተሰናበትን አበቃን መልካም ጊዜን ተመኘን